ሰላም እንዴት ናችሁ? የዩቲብ ቻናል ቤተሰቦቼ፣ ዛሬ እኛ ቤታችን ትኩረት ልንሰጠው የሚገባ ከመዋቢያነት ባለፈ ደግሞ በደንብ በተለያዩ ዘዴዎች እየተጠቀምን ጤናችን ልንጠብቅበት የሚገባውን እርድን ነው ይዤላችሁ የመጣሁት። እርድ ኮርኩማ ለንጋ ይባላል። በዚህ ቪዲዮ ጥቅሙን ይዤላችሁ መጥቻለሁ። እስከ ቪዲዮችን ፍጻሜ ድረስ አብራችሁ ይቆዩ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እንዲሁም የደወል ምልክትን መጫኑን እንዳይረሳ፣ አብራችሁ ይቆዩ። በተለይም በአሁኑ ጊዜ የተፈጥሮ መድኃኒቶች እና የጤና አጠባበቅ ዘዴዎች እየተበረታቱ በመጡበት ወቅት እንደ እርድ ያሉ ባህላዊ የእውቀታችን አካል የሆኑትን ቅመማ ቅመሞች ማወቅ እንዲሁም መጠቀም በጣም አስፈላጊ ነገር ነው። እርድ ለዘመናት በኢትዮጵያ ባህላዊ ሕክምና ውስጥ እያገለገለ የቆየ ሲሆን በዘመናዊ ሳይንስም በጣም የሚገርሙ ጥቅሞቹ እየተረጋገጡ ያሉ። ስለዚህ በዚህ ቪዲዮ እርድ ምን እንደሆነ እና ከሌሎች ቅመማ ቅመሞች በምን እንደሚለይ እንረዳለን። ለጤናችን የሚሰጠውን አስደናቂ ጥቅሞች በጥልቀት እንመረምራለን። በቤታችን ውስጥ በቀላሉ እንዴት መጠቀም እንደምንችል በተለያዩ መንገዶች እንማራለን። እርድ ሊረዳቸው የሚችሉ የተለያዩ የተለመዱ በሽታዎችን እንመለከታለን። እስቲ እርድ ምንድን ነው የሚለውን ከሳይንሳዊ መጠሪያውን ጀምርስ። እርድ በሳይንሳዊ ስሙ ኩርኩማ ሎንጋ ተብሎ የሚታወቅ ሲሆን የዝንጅብል የቤተሰብ አባል የሆነ ተክል ነው። የእርድ ዋናው ክፍል ከመሬት በታች የሚገኝ ስሩ ሲሆን፣ ይህ ስር በአብዛኛው እንደ ቅመምነት የምንጠቀመው ነው። ከሌሎች ቅመሞች በምን ይለያል? የምንለው ደግሞ እርድ ደማቅ ቢጫ ወይም ብርቱካናማ ቀለም አለው። ደግሞ በጣም የሚያስገርመው ነገር ቀለሙ የሚመነጨው ኩርኩሚን ከሚባለው ንጥረ ነገር ነው። መዓዛና ጣዕሙ ደግሞ ለየት ያለና ትንሽ መራራ ጣዕም አለው። ከሌሎች ቅመማ ቅሞች በተለይም ከዝንጅብር ጋር ሲወዳደር የራሱ የሆነ ልዩ ባህሪ ያለው፣ ዋናው የጤና ጥቅም የሚገኘው ደግሞ ኩርኩሚን ከሚባለው ንጥረ ነገር ነው። ኩርኩሚን ኃይለኛ ፀረ ብግነት ወይም አንቲ ኢንፍላማቶሪ እና ፀረ ኦክሲዳንት ባህሪያት አሉት። ከሌሎች ቅመማ ቅመሞች ጋር ስናወዳድረው ደግሞ ለምሳሌ ከዝንጅብል ጋር ሁለቱም የዝንጅብል አባላት ቢሆኑ እርድ ደማቅ ቀለም እና የራሱ የሆነ ልዩ ጣዕም አለው። ዝንጅብል በዋነኝነት ለሆድምም እና ለማቅለሽለሽ ሲያገለግል፣ እርድ ደግሞ ሰፋ ያለ የጤና ጥቅሞች አሉት። ከቀይ ሽንኩርትና ከነጭ ሽንኩርት ጋር ደግሞ ስናወዳድረው ሁለቱም ለጤና ጠቃሚ ቢሆኑ እርድ ኩርኩሚን የሚባለውን ንጥረ ነገር ስለያዘ ከፀረ ኦክሲዳንት ባህሪያቱ አንፃር ልዩ ነው። ከእጣን ጋር ደግሞ በመቀላቀል ሌላ አገራቶች ይጠቀሙታል። እርድ ከእጣን ጋር በባህላዊ ሕክምና ውስጥ አብረው ጥቅም ላይ ይውላሉ። ሁለቱም ፀረ ብግነት ባህሪ ያላቸው ሲሆን በተለይ ለመገጣጠሚያ ሕመም አብረው አንድ ላይ ተቀላቅለው ስንጠቀምባቸው በጣም ውጤታማ ናቸው። ዋነኛው የእርድ ጥቅሞች የምንላቸው ብዙ ናቸው። በግንባር ቀደምትነት የምንጠቀመው ደግሞ ለጸረ ብግነት ሲሆን ይህ እርድን ልዩ የሚያደርገው ጥቅሙ ነው። ኩርኩሚን በሰውነታችን ውስጥ የሚከሰት ብግነትን ለመቀነስ ይረዳል። ብግነት ለብዙ ስር የሰደዱ በሽታዎች እንደ የልብ በሽታ፣ ካንሰር፣ አልዛይመርስ እና አርትራይተስ መንስኤ እንደሆነ ይታወቃል። እነዚህን በሽታዎች ለመከላከል እና ለማከም ይረዳል። ለምሳሌ የጉልበት ወይም የመገጣጠሚያ ህመም ላለባቸው ሰዎች እርድን አዘውትሮ ቢጠቀሙ የህመሙን መጠንና እንቅስቃሴን ለማሻሻል ይረዳቸዋል። ምግባችንን በምናዘጋጅበት ጊዜ እርድን በመጠቀም ምግብ ማዘጋጀት፣ እንደ ሻይም አፍልቶ መጠጣት፣ እነዚህ እነዚህ ህመምን ለማዳን የምንጠቀማቸው መንገድ ቢሆን ይመረጣል። የጉልበትን ህመም ጥዝጣዜን፣ የመገጣጠሚያ ችግር ህመም ያለባቸውን ለማሻሻል ይጠቅማል። እንደ አንቲኦክሲዳንት ደግሞ ስናየው ኩርኩሚን የተባለው ንጥረ ነገር አንቲኦክሲዳንት ነው። ይህም ደግሞ ፀረ ኦክሳይዶች እነታችንን ከፍሪ ራዲካልስ ወይም ደግሞ ነፃ ራዲካልስ ከምንላቸው ጎጂ ንጥረ ነገሮች ይከላከላሉ። ፍሪ ራዲካልስ የህዋሳትን ጉዳት በማድረስ ለተለያዩ በሽታዎችና ለእርጅና ሂደት ያጋልጣሉ። እርድን በመጠቀም ደግሞ እርጅናን ልንከላከለው እንችላለን። ቤታችን ውስጥ ከተለያዩ ግብአቶች ጋር በመጠቀም ቆዳችንን በመቀባት እንዲለሰልስ እንዳያረጅ ውብ ሆኖ ባለበት እንዲገኝ ያደርገናል። ሌላው ደግሞ እንደ በሽታ መከላከል ስርዓትን ያጠናክርልናል። እርድ ኩርኩሚን የተባለውን ንጥረ ነገር የበሽታ መከላከያ ህዋሳትን ተግባር በማሻሻል ኢንፌክሽኖችን ለመከላከል ያስችለናል። ጉንፋን የያዘው ሰው እንደ ሻይ አፍልቶ ቢጠቀመው፣ ከወተት ጋርም አፍልቶ ቢጠቀመው፣ ወተት ላይ በመጨመር ሞቅ ያሉ ነገሮች ላይ በመጨመር ቢጠቀመው በጣም ጠቃሚ ነው። በተለይ በቫይረስ የሚመጡ በሽታዎችን ለመከላከል ይጠቅመናል። ሌላኛው ደግሞ እርድ የምግብ መፈጨትን ለማሻሻል ይጠቅመናል። አብዛኞቻችን ምግብ ከተመገብን በኋላ ሆዳችን ውስጥ ዲስቴ እንዳደርገ ሆዳችንን በመንፋት ምግብ ብዙ ጊዜ የሚያስጨንቅን ብዙ ሀኖቻችን ናት። ስለዚህ እርድን በመጠቀም የምግብ መፈጨት ስርዓትን ማስተካከል ይቻላል። ለዚህም ደግሞ በምንበላቸውና በምንጠጣቸው ምግቦች ላይ በመጠኑ በመጨመር እነዚህን ስርዓቶች ማስተካከል ይቻላል። በተለይ ደግሞ እኒህ በከባባድ ምግቦች ለምሳሌ ቅቅል ስናዘጋጅ እርድን በመጨመር አዘጋጅተን መመገብ እንችላለን። በተለይ ደግሞ የአልዛይመር በሽታ ተጋላጭነትን ለመቀነስ ይረዳል። በተለይ ሁላችንም ጠዋት ጠዋት ሻይ አፍልተን ከምንጠጣ ከሻያችን ጋር እርድን አብሮ በመጨመር አፍልተን ብንጠጣ በጣም ውጤታማ ሆነን መዋል እንችላለን። ፎከስ ለማድረግ የሆነ ትኩረት ለመስጠት አንድ ነገር ላይ በጣም ውጤታማ ሌላኛው እጅግ ቆንጆ ነገሩ ደግሞ ኩርኩሚን የተባለውን ንጥረ ነገሩ የደም ግፊትን በመቀነስ የኮሌስትሮል መጠንን በማስተካከል እና የደም ስሮችን ጤንነት በመጠበቅ የልብ በሽታን በቀላሉ መከላከል እንችላለን። እርድን በየቀኑ የምንጠቀማቸው ምግቦቻችን ጋር አዘውትሮ በመጠቀም የተለያዩ በሽታዎችን መከላከል እንችላለን። ለምሳሌ የልብ በሽታ ያለባቸው ሰዎች አዘውትረው ከምግባቸው ጋር በመጠኑ በመጥኖ እየተደረገ እርድን መጠቀም ቢችሉ የልብ በሽታቸውን መቀነስ ይችላል እስካሁን የእርድ ጥቅሞችን አይተናል ስንጠቀመው ደግሞ እንዴት በቤታችን ውስጥ እርድን መጠቀም እንችላለን የሚለውን ደግሞ እናያለን ዋነኛውና አንደኛው ነገር በምንበላቸው ና በምንጠጣቸው ነገሮች ውስጥ እርድን በየቀኑ እንደ ቅመም ጠብ እየተደረገ መመገብ እንችላለን በወጥ በሾርባ በሩዝ እንዲሁም በሌሎች ምግቦቻችን ላይ በመጨመር ጣዕሙንና የጤና ጥቅሙን ማግኘት እንችላለን ለምሳሌ ዶሮ ወጥ ስንሰራ ሁሌ በበርበሬ ከመጠቀም ይልቅ እርድን በመጠቀም ትልቅ ጥቅሙን ማግኘት እንችላለን። ሌላው ደግሞ የእርድ ሻይና የእርድ ወተት ላይ በመጨመር አፍልተን መጠቀሙ አንድ የሻይ ማንኪያ የእርድ ዱቄት በሙቅ ውሃ ወይም ወተት ውስጥ በመጨመር ትንሽ ዝንጅብልና ማር በመጨመር በጣም ጣፋጭ የሆነ ጤናማ መጠጥ ማዘጋጀት እንችላለን። አዘገጃጀቱ አንድ ኩባያ የሞቀ ውሃ ወይም ወተት፣ አንድ የሻይ ማንኪያ የደቀቀ የእርድ ዱቄት፣ ትንሽ ዝንጅብል የተፈጨ ዱቄቱን፣ ትንሽ ማር። ሁሉንም በደንብ ዋህደን በመጠጣት የጤና ጥቅሙን ማግኘት እንችላለን። ሌላው ደግሞ እርድን ለስነ ውበት መጠቀም እንችላለን። ቆዳ ላይ በመጠቀም ውበታችንን ግሉ እንዲሆንና ያማረ እንዲሆን ያደርግልናል። ለቆዳ ላይ ብጉር፣ ለቁስል፣ እንዲሁም ለሌሎች የቆዳ ችግሮች አንድ የሾርባ ማንኪያ የእርድ ዱቄት፣ ትንሽ ውሃ ወይም ማር ሁለቱንም በመቀላቀል ጠዋት ወይም ማታም ፊታችን ላይ በመቀባት የቆዳን እርጅና፣ አላስፈላጊ ጥቁረትንና በፀሐይ የመጣ ብልዝን እንዲሁም ፊታችን ላይ የሚወጣ ሽፍታን፣ ብጉርን በቀላሉ ማከም እንችላለን። ሌላው ደግሞ ቤታችን ውስጥ በእንፋሎት ወይም በመታጠን ልክ እንደ ባህር ዛፍ ዘይት ቤታችንን በእንፋሎት እንደምንታጠነው ወይም ደግሞ በተለያዩ ኤሴንሻል ኦይሎች እንደምንታጠነው እርድን ሞቅ ያለ ውሃ ውስጥ በመጨመር በእንፋሎት መልክ መታጠን እንችላለን። ለዚህም ደግሞ አንድ ትልቅ ሳህን ውስጥ የፈላ ውሃ በማድረግ ሁለት የሾርባ ማንኪያ የእርድ ዱቄት በመጨመር ራሳችንን በፎጣ ሸፍነን እንፋሎትን በመታጠን በደንብ ሳብ እያደረጉ በመተንፈስ የመተንፈሻ አካላት ጤናችንን መጠበቅ እንችላለን። ሌላው ደግሞ የአፍ ውስጥ ኢንፌክሽኖችን፣ የድድ ጤንነትን፣ አፍ ውስጥ ላሉ የተለያዩ ባክቴሪያዎችን ለመከላከል የእርድ ውሃን ለአፍ ማጠቢያነት መጠቀም ለአፍ ጤንነት በጣም ጠቃሚ ነው። አዘገጃጀቱ አንድ ኩባያ የሞቀ ውሃ፣ ግማሽ ማንኪያ የእርድ ዱቄት፣ ሁለቱን በደንብ በመቀላቀል ለአፍ ማጠቢያነት መጠቀም እንችላለን። ስለዚህ እርድ ለመገጣጠሚያ ህመም፣ ለምግብ መፈጨት ችግር፣ ለሆድ መነፋት፣ ለሆድ ቁርጠት፣ ለቆዳ በሽታዎች፣ ለቆዳ ብጉር፣ የጉንፋንና የቫይረስ ኢንፌክሽኖችን ለመቀነስ ስር የሰደዱ በሽታዎችን እንደ የስኳር የልብ በሽታዎችን ምንም እንኳን ተጨማሪ ጥናቶች የሚያስፈልጉ ቢሆንም እርድ ለስኳር በሽታና ለልብ በሽታ ተጋላጭነትን ለመቀነስ ሊረዳ ይችላል ተብሎ ይታመናል። ይሁን እንጂ ለእነዚህ በሽታዎች እርድን እንደ ዋና ህክምና መጠቀም አይሞከርም። በአጠቃላይ ከላይ ያየናቸውን የእርድ ጥቅሞችን በመገንዘብ የምንገዛውን እርድ ቤታችን ውስጥ አስቀምጦ ብዙ ጊዜ ከማቆየት ይልቅ፣ አልጫ ወጦችን ብቻ ስንሰራ ከመጠቀም ይልቅ እነዚህን ጥቅሞች በደንብ ተረድቶ ያሉብንን ችግሮች ያሉብንን በሽታዎች በደንብ ተረድተን እርድን እንደ አጋዥና እንደ ረዳት መድኃኒትነት መጠቀም እንችላለን። ስለዚህ ከላይ የጠቀስኩላችሁን መንገዶች ተግባራዊ ብታደርጉ ውጤታማ እንደምትሆኑ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ኮመንት፣ ሰብስክራይብ እንዲሁም የደውል ምልክቱን በመጫን አብሮነታችሁን አሳዩ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። ቴንክ ዩ